ኤቪደንስ ስትጾሙ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባቸው ራሳችሁን ተቀቡ ፊታችሁን ታጠቡ። እና ዓቢይ ጾም ጉዞ ነው። የአርባ ቀን ጉዞ ናት። የት ነው የምንደርሰው? ሄደን ሄደን አርባ ቀን ጾመን ቅድስት ዘወረደ፣ እንደዚህ እንደዚህ ያለ እና የት ነው የምንደርሰው? አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው፣ በጣም ብዙ ነው። እና ምንድን ነው፣ ዓመት ሙሉ እንዳንበላ የምታረገነች ቤተክርስቲያን። ጾም ሰማያዊ መልካችንን መጠበቅ ነው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለው። ጾም የትጋት ምንጭ ነው። ሰው በልቶ ትኩ ሊሆን አይችልም። ጾም የአርምሞ እህቷ ናት። አርምሞን ዝም ማለትን፣ መረጋጋት፣ መስከንን የምታመጣው ጾም የጸሎት እናቷ ናት። የሚጾም ሰው ጸልይ ጸልይ ጸልይ ነው የሚያ አይምሮ የተሳለ አንድ በትስ ልኩ ነው የተከናወነ ነው ሀሳቡ ክትል የእንባ ምንጭ ናት ሁልጊዜ የሚበላ ሰው ማልቀስ አይችልም የስጋን ፍትወት በሙሉ ጸጥ ታደርገዋለች አርፈጎች መልትለዋል በቀን አንድ ጊዜ የሚበላ ሰው መልአክ ነው በቀን ሁለት ጊዜ የሚበላ ሰው ሰው ነው በቀን ሶስት ጊዜ የሚበላ ሰው እንስሳ ነው ከማይጾም ሰው ሰውነት አጋን አጋንንት ይሰበስባሉ የተጋድሎ ሁሉ መጀመሪያ ጾም ጾም ነቢያትን ስንጾም ነቢያትን እናንተ ጽድቅ ፍለጋን የተራባችሁ ሐዋርያትን ስንጾም እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ረሃብ ረሃባችን ነው ማለት፣ አንተ ለኛ ብለ ተራብክ ተብሎ ለዚህ ረሃብ የምናሳየው የፍቅር ምልክት ነው እንጂ አብይ ጾምን ጾመን የእኛ ጾም ያጸድቀናል ማለታችን አችላለ። የእግዚአብሔር ረሃብ ድንቅ ነው። የሀብታም ልጅ ቢርበው እኳን እንዲ ያሳዝናል እንደ ሁሉ እያለው እንላለን። እግዚአብሔር የተራበው ረሃብ የጾም ሁሉ እያለው ትራቡትን አብልቷቸዋል። ለተጠሙት ውሃ አይደለም ወይንን ያጠጣቸው፣ በኋላ ሲብስ ደሙን ያጠጣል። ይህን የሚያደርግ እሱ ብቻ ነው። እሱ ሲራብ ምን አይነት ቀውስ ምን አይነት ችግር ላይ ያለ፣ አንዳንድ ጊዜ በጎ የሆንኩ ለምንድነው መርሃ ነገር የሚገጥመኝ ልንል እንችላለን። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። ቡና ይጠጣል አይጠጣም፣ አሳ ይበላል አይበላም። ጾሙ በ14 ነው የሚገባ በ15 ቤተ ክርስቲያን የቤት ስራ ውስጥ ነው መከራ ውስጥ ነው። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች አይን ያለው ሁሉ በቀይ አይኑ

ዓላማ እያለ ትልቅ ጉዞ እያለ ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል ቤቱን መፍታት